እኔ ባለትዳር ነኝ። ሌላ ቦታ አልሄድም፣ ሌላ ሴት ያለበት አልሄድም። አንተማ ጋር ሚስጥር ወጣ ካወቅህ፣ ታዲያ ምን አስጠራ? ሀሰን ተብየው ማለት ነው። ጓደኝነት ስትጀምሪ ይሄ ልጅ ፍቅረኛ ሊሆን ይችላል የሚለውን ውስጥ ሻቀል። ያንቺ ግን ይሄ እንደምትለው ከሆነ አንተ ትክክል ነህ። ግን ደግሞ ሄሉም የወሰነችው ውሳኔ ትክክል ያስብላታል። በላይ ማሳደግ አልችልም። ድርሻው ደግሞ ያንተ ነው። ከቡቡ በኋላ ምንድን ነው ዩቲብ ወሮች፣ ልጅ ልጅ ማለት ጀመራችሁ። በቃ ውለዱ ውለዱና አሳድጉ። እንዴ ምንድን ነው ወይ እንዴት? እሺ ቤት ምን ብዬሽ ነው፣ ልጅ ልበላችሁ? ቤት የማርክ ልጅ ነው። ማርክ ከየት አመጣው? ጓደኛ አጓደኛ ታውዬ መሰለችኝ፣ አብራህ ያለችው። ማርክ ከየት አመጣው ብላ ነው ለቤተሰቦቿ የምትሰጠው። ወይኔ ማራኪ፣ ምን አስበህ ነው ግን አንተ እንዴ? ብሩክ ሲሰራው፣ አንተም ቶሎ ስርት ወይ አሪ፣ የትዕግስቱን ስጠኝ። አሁን እዚህ ጋር ማነው ጥፋተኛ? ጆዬ ነው መቅዴናት ሰላም ነው? ማንኛው ናት ጥፋተኛዋ? እስኪ ቤተሰብ፣ ጉድ እኮ ነው። አይኑ የጠፋ ፍርድ ነው የሚፈረደው። ተመልሼ መጥቻለሁ። ቤተሰብ እንዴት ናችሁ? እንዴት አመሻችሁ? አለው ደህና ነኝ እግዚአብሔር ይመስገን። ዛሬ የቲወሮቹን በሙሉ ነው ይዤላችሁ መጣችሁ። የእያንዳንዱን ሀሳብ በኮመንት ስር እንድትገልጹልኝ ፈልጋለሁ። የጨረቃ ፋሚሊ ዛሬ አልመጡም፣ አልተመቻችሁ ይሆናል። ብዙ ቦታ የቀሩበት ጉዳይ የቀሩበት አደጋ ምናምን ብለው ያሽቃብጣሉ። እናንተ ደግሞ እነሱን አለመስማት ምንም አይሆንም። ምን ይሆናል? ምንም እና ወደ ቤተሰቦቼ ጨረቃ ፋሚሊዎች ዛሬ አልመጡም። ላይመቻችሁ ይችላል። እንዳሰምታችኋል ስራ እንደሚጀምሩ ታውቃላችሁ። እና ማስተካከል ስላለባቸው ያኔ ቢዚ ስለሆኑ ነው፣ ይመጣሉ። እናንተ መረበሽ የለባችሁም። ሌላ በሚሰራው ዩቱብ ቻናል መረበሽ የለባችሁ ማለት ነው። ውድ ቤተሰቦች፣ እስኪ እዚህ ጋር አንድ የብሩክ ሚስጥር ዛሬ እኔ የሰማሁት ላሰማችሁ። ግን ቆይቷል ይመስለኛል። ግን ዛሬ እኔ ዛሬ እኔ የሰማሁት ደስ አለኝ፣ የምር ማለት ነው። ላሰማችሁ እስኪ ስሙት። እኔ እዚህ ቡና እየጠጠሙ የሆነች ልጅ ወደች እያየዋት፣ ምን አይታ ነው የወደድካት? እኔ ባለትዳር ነኝ። ሌላ ቦታ አልሄድም ሌላ ሴት ያለበት ሀይ ሀሰን ፈተና ተመችቶኛል፣ የብሩክን መልስ ተመችቶኛል፣ እዚህ ቀለበት አርግ ምናምን ይላሉ። እነሱ ግን በልባቸው አግብተው ተዳድረው ጨርሰው ከዛ በኋላ ነው ልጅ እንዴት ይመጣል ብለው ማሰብ የጀመሩት ማለት ነው ብሩክና ሀይሚ። ከዛ ደግሞ ሌሎቹ ገና ሳያስቡት ልጅ ይዘው ብቅ አረገዝን አሳድግልን እያሉ እየመጡ ነው። እንግዲህ ውድ ቤተሰቦቻችን ለእነሱ ምንትሏቸዋላቸው በኮመንት ስራ ማየት ታደርግ። ያለው ያው እንግዲህ መታደል ነው በቃ ሲሰጥ። የብሩኬ ልጆች ግን ቀድመው ገና ገና ሳይጠነሰሱ በበረከት ስራ የቅዱስ ገብርኤልን ቤት በመስራት በጣም በጣም በሚገባ ነው ሪከርድ የበጠሱት ማለት ነው። በሚገርም ሁኔታ ከማንም ዩቲበር የሌለ የብሩኬና የሃይሚ ልጆች ማለት ነው በቁጥር አንድ ገና ሳይጠነሰሱ ገና ሳይታሰብ በሀሳብ እንዳሉ የበረከት ተካፋይ ሆነው ቢያንስ ስም አላቸው ማለት ነው። እና ሌሎቻቸው እየተነሳችሁ ልጄ አረገዝኩ ምናምን የምትሉት እንደ ትንሽ ግረም እያለኝ ነው። እና የጨረቃ ፋሚሊዎች እንግዲህ ዛሬ ስላልመጡ ብዙ ሰው ደብሯቸዋል። አይዟቸው፣ አትደበሩ ማለት ነው። ነጌ ይመጣሉ። ያው አይመቻቸውም፣ ለዛ ነው እና ዛሬ በጓደኞቻቸው ዙሪያ ዞር ዞር ዞር እያልኩኝ የነሱ ቪዲዮ ስላላየው ስለሌለ ዞር ዞር ስል የእነሱን ቪዲዮ ካየሁ ያው ጊዜው አይበቃኝም። ታውቃላችሁ እነሱ ላይ እቺ ሰርች ምናምን አይበቃኝም ጊዜው። ዛሬ ግን ጊዜው በቃኝ ነው። የእነሱ ቪዲዮ ረጅም ጨርሼ ነው ማውራት እንፈልገው ስለነሱና ሌላውን ዩቲዩበር ማየት አልችልም ነበር። ዛሬ ግን የማየት ድል አግኝቻለሁ። ካየሁት ላይ ይዤላችሁ የመጣሁት አንዳንድ ነገሮች አሉ። ብሩኪና ሃይሚ ግን ሰላም ናቸው። ምንም አይነት ሐሳብ አይግባችሁ ማለት ነው ውድ ቤተሰቦቼ። ወደ ማርክስ ሲሄድላቸው እንግዲህ ዛሬ እዚህ ጋር እንግዲህ እንደምታዩት ማራኪ የማን ልጅ እንደሆነ ሰርቆ እንደሆነ አላውቅም ለፍቅረኛው ማራኪ ልጅ ወለደ ብለሽ ለቤተሰቦችሽ ሱሰጅ እናስጫቸው ብሎ ዛሬ እንግዲህ ሲያስተላልፍ በጣም ገረመኝ። ምክንያቱም ቡርኬ በድምፅ ነው የሰራው እሱ ደግሞ ለውጡ በአካል ብቻ አምጥተው ወይማ ልጅ ሰርቀን ያመጣው። የሚገርመው ነገር እንደዚህ የሚያውቁት የሚያውቁት ልጅ ያመጡና ባለፈው አብርሃም እንደዚህ በእህቱ ልጅ ፕራንክ ስታደርገው እህቱ የዚች የትልቋ ማለት ነው አላውቀውም ብሎ ግግም ማለዛ፣ ፕራንኩ ላይ ግን በቀደም ትናንትና ሁለት ልጆች አሉ ሲል ለእህቱ ባለፈው እኔን ፕራንክ ሲያረጉኝ ምናምን አለ። የእህታችሁን ልጅ እንዴት አያውቁትም? አሁን እህቱ ልጅ በዛን ሰዓት ፕራንክ ሲያደረጉ የማና ልጅ ምናምን አብርሃም፣ የአብርሃም ልጅ ነኝ ምናምን ሲል ትዝ አላችሁ። እና አንዳንዴ ማለት ነው እዛው በዛው ሲሳሳቱ በጣም ይገርመኛል ማለት ነው በጣም አሁን ዛኔ በጣም የሳኩትኛ፣ እናውቀው ሚዲያ ላይ አልወጡም በነገራችን ላይ። የእሷ ልጆች ግን ትናንትና ሲናገሩ እሱ በዛን ሰዓት እንደማያውቅ ሆኖ ሩታ ከየት እንዳመጣችሁ ምናምን፣ ከየት አመጣሁ ብላ ስትለው ልጁን እንደማያውቀው ሆኖ ነው ፕራንኩን የሰራልን ማለት ነው። ትዝ የሚላቸው ከሆነና ዛሬም ደግሞ ልክ ከብሩክ ተቀብሎ ማራኪ በርገጥ ችግር የለውም ይዞ ይምጣ። ግን እንደው ለየት ያለ አይዲያ የለም። እንደው ሁለት ሶስት ቀን አራት ቀን ሆነው ልክ ብሩኬ ከሰራው በኋላ ሌላ ቦታ ይዋለሁ ልክ ብሩኬ ሃይሚን ከሳማት በኋላ ሌላ ቦታ ሲሳሙ ያለሁ ልክ ብሩክ እንደዚህ አዝሏት እንኮኮ ብሏት ከሄደ በኋላ ሌላ ቦታም ሲተዛዘሉ ያለሁ ለየት ያለ ነገር ስሩ እንጂ ቤተሰብ ምንድን ነው ኮፒ ኮፒ ይደብራል። እኛ እንኳን እኛ በቪዲዮቸው እንኳን ሀሳባችንን ብንሰጥ ያኔ ደስታችንን ወይም ደግሞ የተሰማንን ነገር ነው እንጂ እነሱ ያደረጉትን ነገር እንትን አንለም። ሶ እናንተ ደግሞ ጊዜዋ የእናንተ ነው፣ እድሉ እናንተ ነው። ኢትዮወሮቹ ቀድማችሁ እናንተ ናችሁ እንግዲህ ከእነሱ ኮፒ ላይ አትሰዱ። አዲስ ነገር ስሩ። በቃ አዲስ ብሩኬ እንዲህ አጎንብሰው ካዘላት እነሱም አጎንብሰው ዝል፣ ብሩኬ እንዲህ ታቅፎ ካቀፋት እነሱም አጎንብሰው እቅፍ። ወይኔ ወይኔ በላቸው። አይደለም ወይኔ ቡራው ይላል ቡራ እና በሳቅ ነው የሚሞትኩት። የምሬ ነው። ብዙ ቦታ ሳይ በቃ ተመሳሳይ ተመሳሳይ በቃ እስካሁን ድረስ የልቤ ካውያ የሚል ሰው ብቻ አልሰማውም። እስካሁን ድረስ ይሄ ቤቢዬ ምናምን እንኳን ከውጭ ሀገር ጀምሮ እስከ ክፍለ ሀገር ድረስ ነው። ቤቢዬ ምናምን እሱ እንደውም ሀይሚ ና ብሩኬ እንደውም እየተጠቀሙ ቦታ አለም። የልቤ ካውያ ግን ለምረሳ ሽብ ብሎ ብሩኬ ትናንትና አቤቱታ ሲያቀርብ ነበረ። ለምን እንደረሳችሁ አልረሳሁም። እንዴት ይረሳል? ቢረሳ ቢረሳ ምንድን ነው የወጋ ቢረሳ የተወጋ ረሳ የሚባል ተረት አለና፣ ብረሳ ብረሳ እንዴት የልቤን ካወያ እንዴት እረሳለሁ? ብላለች ሀይሚ ማለት ነው። በዛ አጋጣሚ በዚሁ አጋጣሚ ግን ብሩኬ የረሳው ነገር አለ። ለሀይሚ ቸኮሌት መስጠት አቁመሃል። አደገች ብለህ ነው መሰለኝ አላቅም። በፊት ልጅነች ብሎ ነው መሰለኝ አላቅም። እንግዲህ ብሩኬ ቸኮላት መስጠት አቁሟል። ወይም ደግሞ ሀይሚ እስክትግባባውና ሀይሚ እስክታፈቅረው ድረስ ነው መሰለኝ ቸኮሌት ሲሰጥ የነበረው ብሩኬ ማለት ነው። ሰምታቸዋል። ቀሌን ነው እዚህ ጋር ደግሞ እንግዲህ መቅዲ፣ ኧረ በስመ አብ ምን እንደምላቸው አላውቅም። እዚጋ ማለት ነው መቅዲ እንግዲህ ከረጅም ጊዜ ከጆሲ ጋር አብራ ስትሰራ ቆይታለች። ሰላም እየከመጣች እንግዲህ አንድ ወር ነው የሆናት፣ አንድ ወር ሞላት። ኧረ አይሆናትም፣ አንድ ወር ሁለት ወር፣ ኧረ አንድ ወር ከዛ አይበልጥም። እንግዲህ ሰላም እየከመጣች አንተን ላጣ አልፈልግም፣ አንተን አጥቼ ይደብረኛል። ፊቷም ጭምድድድ በቃ አላደለ። እንዴት መሆን እኔ የምለው ሴቶችዬ አብሯቸው የነበረው ወንድ ማለት ነው ካጠገባችሁ ሌላ ሴት ካላቀፈችሁ ሌላ ሴት ካልያዘው፣ ማለት ነው ወንድ ወንድ መስሎም አይታያችሁ እንዴ? ወንድ መስሎ ሱሪ ለብሶ ምናምን አይታያችሁም። ብዙ ቦታ ይህን ነገር አየዋለሁ። እንዲዜ ነገር እንዲህ አሁን ያዙኝ ልቀቁኝ። ሰላም የምትባል ከህይወታችን ትውጣ፣ ከህይወታችን እያጸዳን በጣም ይደብራል። የምሬ ነው ማለት፣ ሴት ለሴት ስትሆኑ ሞራል የሚነካ ነገር የማይነካ ነገር እያላቸው ብትሰሩ በጣም የተሻለ ነው ብዬ አስባለሁ። ምክንያቱም ለረጅም ጊዜ አጠገብሽ ቁጭ ብሎ ጆዬ ምንም ነገር ሀሳብ አልሰጠሽው እርምጃ አልሰጠሽው። አሁን መቅዲ አሁን ደግሞ ተነስተሽ ስታለቃቅሽ ሰው ምን ይልሻል? ራሱ ሰው ራሱ ምን ብሎ ይፍረድ? አሁን እኛ ምን ብለን ንፍረድ? እኔ ምክንያቱም አንቺ ለረጅም ጊዜ እድሉን ሰጥቶች ስለነበረ ተፈራርታችሁ ቢሆን እንኳን የሆነ የሆነ ጥያቄ ማቅረብ ካለብሽ በምሳሌ መናገር ነበረብሽ። እንደው አንዳንድ ወንዶች እኮ የሆነ ሰው ሴት ስታፈቅራቸው አይረዳም እሱን ደግሞ ከሀይሚ ኮርስ ውሰዱ። ከሀይሚ ውሰዱ። እሱን ይህን ኮርስ ውሰዱ ከሀይሚ። ብዙዎቻችሁ ከሀይሚ እየወሰዳችሁ አይደለም ኮርስ፣ የብሩክን ብቻ ነው እየወሰዳችሁ ያላችሁት። ይሄንን ኮርስ ወንድ ልጅ እንዴት ማፍቀር እንዳለባችሁ ሀይሚን ጠይቋት፣ በኢንስታግራም እንዴት እንደሆነ እንዴት ወደ ራሳችሁ አምጥታችሁ፣ ብሩክን እንዴት ወደ ራሷ ህይወት እንዳስገባችሁ። ኦ እኛ ከመጀመሪያ እስከ መጨረሻ ድረስ እያየነው ብቻ ነው የምናውቀው ማለት ነው። ሶ ከሀይሚ ተማሩ እንዴት እንደሆነ ማለት ነው። እንዴ አሁን እኮ እነ ጆዬና መቅዲ ለረጅም ጊዜ አብሮ ናቸው። አብሮ ሲሆኑ ግን አንድም ቀን እንደዚህ አይነት ነገር ስሜት ታይቶባቸውም እኔ አይቼባቸውም አላውቅም። እንግዲህ ሳያቸው በጣም ጀስት ልክ እንደ ጨረቃ ፋሚሊ በደንብ አድርጌ ዲቴል ቪዲዮውን ተከታትየ አላይም፣ ግን አንዳንዴ ዩቱብ ላይም ስኮሮ ሲደረግ ምናምን ቲክቶክ ላይ አየዋለሁ። ያን ያህል መቅዲ ልክ የወንድም ያክል አቀራረብ ነው የምትቀርበው ጆሴን፣ እንጂ እንደዚህ ሌላ ያለ የወጣ ነገር በፍጹም የለም እና ከሰላም ጋር ተግባብታችሁ ሰላም እኔ ሰላም ደስ ትለኛለች፣ የምሬ ነው። ማለት መቅድም ደስ ትለኛለች ግን መቅዲ ዘገየች፣ ረፈደ። በቃ ከረፈደ በኋላ እንደ አንድ ነገር ካለፈ በኋላ አገኘዋለሁ ብሎ ሄዶ መፈለግ ወይ ማጣት ነው ወይ የሆነ ነገር ነው። ስለዚህ አልፎብሻል ብሻል መቅድዬ ድን ለሰላም ላለሁ ቤተሰብ እንግዲህ አላቅም ካስቀየምኳቸው ይቅርታ ማለት ነው። እንግዲህ በፍቅር በፍቅር የታመሙ ፍቅር አለቀሰ ብላለች ሃይሚዬ ፍቅር አለቀሰ በቃ ከጀርመን እስከ አውሮፓ እስከ ኢትዮጵያ ድረስ ያለቀሱ ያለቀሱት፣ እንግዲህ ይዤላችሁ መጥቻለሁ። እዚህ ጋር ደግሞ እንግዲህ አንድ ወንድማችን ናታንዬ ናታኖ ምስግን፣ እንዴት እንደሚያሳዝነው ግን ልጅ ቦርጩ ጠፋለት። እናንተ እዛ ሄዱ ማለት ነው። የሰው ሀገር እኮ እንዲህ እኮ ነው። ሰውነታችሁን ከለራችሁን እጅሙዣችሁን ጥፍት ነው የሚያደርገው። በቃ ጥፍት። ኢትዮጵያ እንዴት እንደነበረ ታውቃላችሁ። እንግዲህ እንዴት እንደነበረ ወዘናው ራሱ ያምር ነበር፣ ናቲ ማለት ነው። አሁን ግን በቃ መጠጥ ሁሉ ነገር ያደረገው ስደት ስደት፣ ይሄ ነው ስደት። አይኔ ጥፋ ኢትዮጵያ እንደው ሀገራችንን ለምለም አድርግልን፣ እንደው ከስደት እንደው ኡፍ፣ ምንደሰትበት ቀና ምጣልን ፈጣሪ። ምን አለበት ግን ይገርማል። ግን እግዚአብሔር እና እንግዲህ እናት ምን ሊል ነው እዚህ ጋር። እንግዲህ አንድ ወንድ ልጅ ስትወጅ ወይም ሳታፈቅሪው፣ ወደፊት የህይወት አጋሪ ይሆናል ብለሽ ሳታስቢው እሱ ጋር ቀርበሽ ልሰሪ አትችም። እደግፈዋለሁ። እውነት ነው ናቲ ማለት ነው። እደግፈዋለሁ፣ ምክንያቱም በሚዲያው ላይ ስንት ሰው በምን አይነት መልክ እየተግባባ እንደሆነ እየታየ ነው። ምንም ቢሆን ምን ሄሉ ከሱ መልስ ሳሰማ እንትን ማለት አልነበረባትም፣ ወደዚህ ህይወት መግባት አልነበረባትም። ግን ደግሞ አንዳንድ ሴቶች እንቸኩላለን እንቸኩላለን። ግን ይኮ ይህን ህይወት ፈልገው አደለም የገባችበት፣ ፈልገው እንዳልሆነ እየተናገረች ነው በሚገርም ሁኔታ። ፈልገው አደለም የገባችው፣ ግን ያሳዝናል። እንደዚህ አይነት ነገር ሴቶች ታጋሽ መሆን አለባችሁ ምክንያቱም ግን አፍቅረው እኮ አይደለም። ግን የምር እውነት ነው። ሴት ልጅ አንዴ ያፈቀረችውን ብታጣው እንኳን የሆነ እንደ መደበቂያ ነው እንጂ የእውነት ፍቅር እንደ ናቲ አፍቅረው አይደለም፣ አሁን ያንን ልጅ ማለት ነው። እና ያኔ ተመልሰህ ብትመጣላት ብትገናኝ፣ እሷም ደስ ይላታል፣ አንተም ደስ ይልሃል ስለምትፈቃቀሩ። ብቻ እንደተታረቁ መልካም ምኞቴ ነው። ለብዙ ጊዜ ደግሞ ያው አዲስ ሀገር ስትሄዱ ብዙ ነገር ይመጣባቸዋል ይመስለኛል። እስር ቤት ነበረ ናቲ ምንም ቤተሰቦችንም እያወራ አይደለም፣ ማንንም እያገኝ አልነበረም። ከዛ እስር ቤት ሲወጣ ቀጥታ የሄሉን እና የዚህን የእንዳልክን ቪዲዮ ነው ያየው። ቪዲዮን ሲያይ በፊት ያሳለፉት ያሳለፈውን ቪዲዮ አቀናብሮ እንዴት አስቻለሽ፣ እንዴት ለምን፣ በቃ ብዙ ጥያቄ አድሮበት፤ ምክንያቱም አልጠበቀም እንደዚህ ሁለት ቪዲዮ ለቋል። እኔ ሳይ ማለት ነው ወይኔ እናቲኬት መጣ ብዬኔ። ራሱ ቪዲዮ ሲመጣ ድንግጥ ነው ያልኩት። እውነት በጣም ነበር እንደ ሄሉና እንደ እንደ ሀይሚና እንደ ብሩኬ ነበር የምወደው የእግዚአብሔርን ቪዲዮቸውን በጣም መከታተል የነበረው እና ልክ ሲመጣ ደነገጥኩኝ። ያልሞተ ሰው ይመጣል በቃ በህይወት ና ብዬ ማለት ነው። እና ሄሉዬ ወዳው ሳይሆን እዚህ ህይወት ውስጥ የገባችው ሳትፈልገው ነው። ሶ ያው በሂደት በንግግር ወይ ትመጣለህ ወይ ትመጣለች። እንግዲህ ደግሞ እሷ አድሏ ጥመመ ያው ናቲ እንዳለው ቀለበቷን አድርጎ እዚህ ሀገር ይዟት ሄዶ እንደሚኖር ነበረ እቅዳቸው ማለት ነው። እና እሷ ደግሞ ብዙ ጊዜ ፊል አረገባት፣ ከአንዴም ሁለት ጊዜ ጠበቃት አልተሳካም። ከዛ እሱ እዛ ሄዶ እሱ ሊያመቻችላት ነበር የነበረው። ያው እንግዲህ ሴት ስትሆኑ መከራቸው ብዙ ነው የሚሆነው። እግዚአብሔር በፈቀደው መልኩ እንግዲህ አንተ ናቲ የሄሉ እህል ውሃ አጣጭ ከሆንክ በዚህም መጣ በዛም ያው ከሷ አትለይም። እሷም ደግሞ ያንተ የትዳር አጋርህ ሴት ከሆነች ምትወዳት የምታፈቅራት ያው ያንተ ነው የምትሆነው። እኛ ስላል ስላሰብን አይደለም ይሄ ሁሉ የሚመጣው፣ ሁሉ በመሀል ፈተና ነው የሚሆነው። ፈተናን ደግሞ እችላችሁ ጠንክራችሁ ካላለፋችሁት የምትወዱትን ሰው አታገኙትም። ለምትወዱት ሰው መስዋዕትነት መክፈል ግድ ይላችኋል። መስዋዕትነት ካልተከፈለ ፍቅር መስዋዕትነት ይከፈልለታል። እና በዚህ አጋጣሚ ናትዬ ይቅርታ ባብላችሁ ነበራችሁበት ህይወታችሁ እንድትቀጥሉ መልካም ምኞቴ ነው ማለት ነው። ውድ የጨረቃ ፋሚሊዎችም እስኪ አንዳንድ ነገር አንዳንድ ምክር ምከሯቸው ማለት ነው። የስደት ወንድማችን ስለሆነ ስደትን ስለማውቀው በጣም ተሰምቶኛል። እውነት ለመናገር በጣም ናትዬ ተሰምቶኛል። አባባሉ እንግዲህ እስኪ እግዚአብሔር ይሁን ባለህበት። ቤተሰቦቼ መልካም ንጋት ይሆንላችሁ ባይ፣ ባይ መልካም ውሎልን ነበር። ቻው